ኢትዮጵያ እያስመዘገበች ለምትገኘው አመርቂ የኢኮኖሚ ስኬት የራሱ ሚና እየተጫወተ የሚገኘው ቱሪዝም ከአምስቱ የኢኮኖሚ ምሰሶች አንዱ ሆኖ እየተሰራበት ይገኛል። እምቅ የቱሪዝም ሀብት ያላት ኢትዮጵያ በተለይ በ2018 በጀት ዓመት በዘርፉ ላይ ትልቅ እምርታ እንዲመዘገብ ለማስቻል መንግስት አቅዶ እየሰራበት ነው። በመንግስት እቅድ ውስጥ ታዲያ ከዚህ ቀደም ከለሙ የቱሪዝም መዳረሻዎች ባለፈ አዳዲስ የቱሪዝም መዳረሻዎችን የመገንባት ውጥን መያዙን ደግሞ ፕሬዚዳንት ታዬ አጽቀሥላሴ በሁለቱ ምክር ቤቶች መክፈቻ ላይ መናገራቸው ይታወሳል። የቱሪዝም መዳረሻዎችን በማልማት የመሰረተ ልማት አቅርቦት በማሻሻል እና በቱሪዝም አገልግሎት አገራዊት ሀብት መፍጠር እንደሚቻል በማመን በመንግስት የተጀመሩ ስራዎች ተጠናክረው ይቀጥላሉ። እነዚህን ጥረቶች በማስፋት በያዝነው በጀት ዓመት ውብ ኢትዮጵያን ለመገንባት የሚያስችሉ የቱሪዝም መዳረሻ ስፍራዎች ይስፋፋሉ። እኒህን የቱሪዝም መዳረሻዎች ከአየር ትራንስፖርት ጋር በማስተሳሰር ለጎብኚዎችና ነዋሪዎች ምቹ የማድረግ ትኩረት ደግሞ አንዱ የ2018 የመንግስት እቅድ ነው። ለኢትዮጵያ ከፍታ አዎንታዊ ሚና የሚጫወተው የህዳሴ ግድብ መጠናቀቅ ለቱሪዝሙ ሌላ ብስራት በንጋት ሀይቅ በኩል ያመጣ ሲሆን መንግስት ደግሞ ይህን አቅም ወደ ላቀ ተጠቃሚነት ለማሳደግ ከቀረጥ ነጻ የሞተር ጀልባዎችን ወደ ሀገር ውስጥ ማስገባትን ፈቅዷል። ይህ እርምጃ እውነትም መንግስት በቱሪዝም ዘርፉ ላይ ከፍተኛ ለውጥ እንዲመጣ የሰጠውን ትኩረት የሚያሳይ ሲሆን የዘርፉን ተሳታፊዎችም በእጅጉ የሚያበረታ ይሆናል። ከቀረጥ ነጻ መግባታቸው የመጀመሪያ ነገር ባለሀብቱ እዚህ ጋር ኢንቨስት እንዲያደርግ ማበረታቻ ነው ከዚህ በፊትም ስንል እንደነበረው የሆነ ቦታ ላይ ሆቴል እንዲስፋፋ ቱሪዝሙ እንዲስፋፋ እንደዚህ አይነት ድጋፎች ለባለሀብቱ ኢንቨስት ለሚያደርጉ አካላት በደንብ መበረታታት አለበት ምክንያቱም መሰረተ ልማት ከተሟላለት አንድ ባለሀብት እዛ ጋር በሚያስገባው ነገር ላይ ከቀረጽ ነጻ አንዳንድ ግብዓቶችን ማቅረብ የሚችል ከሆነ ቱሪዝሙ የማያድግበትና ና የማይስፋፋበት ምንም አይነት ምክንያት የለም። ገንዘብ ሚኒስትር አሁን ያወጣውን እድል እኔ በሁለት መልኩ ነው ማየው። አንደኛው እንደ ቱሪዝም ባለሙያ ለቱሪዝም የሚሰጠውን እድገት ነው፣ ወይም ደግሞ ለቱሪዝም ያመጣውን ኦፖርቹኒቲ ነው። ሁለተኛው ደግሞ እንደ ማንኛውም ዜጋ በትራንስፖርት ደረጃ ትልቅ ጥቅም ይፈጥራል ማለት ነው። ምክንያቱም ፕሮክላሜሽኑን አይተው ከሆነ ማንኛውም በግልም በንግድም የተሰማራ ኢትዮጵያዊ ነው የሚለውና ግለሰብም ለምሳሌ ሐይቆች አካባቢ የሚኖሩ ገበሬዎችም ይሁኑ ኢንቨስተሮችም ይሁኑ ማንኛውም ደግሞ ኢንትረስትድ የሆነ ሰው ያንን ጀልባ ገዝቶ ፐርሰናል ለሆነ ለቤተሰቡም ለዘመዱም መጠቀም ይችላል ማለት ነው። ከፍተኛ የወንዞችና የሀይቆች አቅም ያላት ኢትዮጵያ በተለይ ወደ ሀገር ውስጥ የሚገቡ ጎብኚዎችን ቀልብ ለመያዝና ቆይታቸው ተዝናኖት የተሞላበት እንዲሁም የውሃ ላይ እንቅስቃሴዎች ላይ ተሳታፊ እንዲሆኑ ለማድረግ መንግስት ከቀረጽ ነጻ እንዲገቡ የፈቀደው ጀልባዎች ሚና ከፍ ያለ ነው። አንዱ የኢትዮጵያ ቱሪዝም ጥማት የቱሪስት አክቲቪቲስ ችግር፣ አክቲቪቲስ አክቲቪቲስ ማለት ቦቲንግ ለምሳሌ ኢትዮጵያ ውስጥ በጣም ሰፊ የውሃ ሀብት ነው ያለው። ኢንላንድ ወተርስ ሀይቆች፣ እነዚህ ሀይቆች አብዛኛውን ጊዜ እንደምታዩ ዝም ብሎ ቆሞ ከማየት በዘለለ ኢመርሲቭ ኤክስፒሪንስ፣ ይሄ ቱሪስቱን በጣም ኢንጌጅ ሊያደርጉ የሚችሉ አክቲቪቲስ የሉባቸውም አብዛኞቹ። ከጥቂቶቹ የተወሰነ እንደ ጣና የመሳሰሉ እንቅስቃሴዎች አሉ፣ ግን ይህን ያህል የሚባል አይደለም። ሶ አሁን ይሄ የቀረጥ ነጻ መብት ማለት በተለያዩ አካባቢ ያሉ ሎካል ኦፕሬተርስ በተለያየ አካባቢ ያሉ ወጣቶች ሀይቁ ዝም ብለው እያዩ ፖቴንሻል ትልቅ ሀብት ይዘው ግን እዛ አካባቢ ዝም ብለው የሚቆዝሙ የነበሩ ወጣቶችና የተለያዩ አካላት ተደራጅተውም በግልም ይሄን መብት ተጠቅመው በትክክልም እነዚህ ሀይቆች የቱሪስት ማዕከላት እንዲሆኑ የሚያስችል ትልቅ እርምጃ ነው። ከቀረጥ ነፃ የሞተር ጀልባዎች ወደ ሀገር የማስገባቱ እርምጃ ቱሪዝሙ እምርታዊ እድገት እንዲያስመዘግብ ለማድረግ ሚናው ከፍ ያለ ሲሆን፣ በተለይ ሆቴሎች ለጎብኚዎች የሚሰጡትን የፓኬጅ አገልግሎት የተሟላ ያደርጋል። በተጨማሪም ለቱሪዝሙ አቅም የሚሆኑ የውሃ ሀብቶች ባሉባቸው አካባቢ ለሚገኙ ዜጎችም የስራ እድል ይፈጥራል። እዚያ አካባቢ ያሉ ማህበረሰብ የስራ እድል ይፈጠርላቸዋል። ሆቴሎች በበዙ ቁጥር አስጎብኚ ድርጅቶች እዛ አካባቢ በበዙ ቁጥር፣ እራሱ ደግሞ የሞተር ጀልባዎቹን የሚንከባከቡ አገልግሎት የሚሰጡ አካላት ራሳቸው እዛ አካባቢ የስራ እድል ይፈጠርላቸዋል ማለት። ስለዚህ የመጀመሪያ ነገር የስራ እድል እየሰጠ እየሰጠናቸው ነው፣ እዛ አካባቢ ላሉ ሰዎች ተጠቃሚ እያደረግ ናቸው ነው። ሌላው አስጎብኚ ድርጅቶችም በዛው ልክ ቅድም እንዳልኩ የቱሪስት ፍሰቱ ካለ የውጭ ምንዛሪውም በዛው ልክ እየፈሰሰ ነው የሚመጣው ማለት ነው።